ሶቅራጥስ፣ ፕላቶ፣ አሪስቶትል እነዚህ ሦስት ስሞች የምዕራባውያን ፍልስፍና መሠረት ናቸው። እንግዲህ ዛሬ የምናየው አንድ ፈላስፋ ለሌላው እንዴት ሐሳብ እንዳቀበለ ልክ እንደ ሰንሰለት ማለት ነው እና ያ ሰንሰለት እንዴት እስከ ዛሬ ድረስ አስተሳሰባችንን እንደቀረጸው ነው። ሁሉም ነገር ግን የሚጀምረው ከአንድ ቀላል የሚመስል ግን ብጣን ከባድ ጥያቄ ነው ጥሩ ሕይወት ምንድን ነው? ይህ ጥያቄ ለዘመናት የሰው ልጅን ሲያስችንቅ ኖረዋል። እናም ዛሬ የምናያቸው ሦስቱ ፈላስፎች ሕይወታቸውን በሙሉ ያሳለፉት ለዚሁ ጥያቄ መልስ ፈለጋ ነበር። እስኪ በሐሳብ ወደ ውኃላ አንጓዝ። ከክርስቶስ ልደት በፊት ወደ አምስተኛው ክፍለ ዘመን አቴንስ። ይቺ ከተማ በወቅቱ የዓለም ማዕከል ነበረች። የደመቀ ዲሞክራሲ፣ አስደናቂ የስነ ጥበብ ፈጠራ፣ ግን ደግሞ ከፍተኛው ውዝግብ እና ትርምስ የነበረባት ቦታ ነበረች። እስኪ ለአንድ አፍታ እናስበው። በአንድ በኩል ሕዝብ አደባባይ ወጥቶ በቀጥታ በሚሳተፍበት የአጎራይ የንግድ ና የውይይት መድረስ አለ። በሌላ በኩል ደግሞ ከጎረቤት ስፓርታ ጋር የሚደረገው የፔሎፖኔዣ ጦርነት ስጋት የነበረበት ጊዜ ነው። አቴንስ ትርጉም እየፈለገች ነበር። ታዲያ በዚያን ዘመን የአቴንስን ምሁራዊ መድረክ የተቆጣጠሩት እነማን ነበሩ? ሶፊስቶች የሚባሉ ቡድኖች ነበሩ። እነዚህ ሰዎች የማሳመን ጥበብ በገንዘብ ያስተምሩ ነበር። ዋናው ፍልስፍናቸው ደግሞ በጣም አወዛጋቢ ነበር። እውነት የሚባል ቋሚ ነገር የለም፣ ሁሉም ነገር አንጸራዊ ነው፣ ዋናው ነገር ክርክር ማሸነፍ ነው ብለው ያምኑ ነበር። እናም ይሄ አስተሳሰብ ለአዲስ አይነት ፈላስፋ መምጣት መንገዱን ጠርጓል። እናም በዚህ መሀል ግን ሁሉንም ነገር የሚገዳደር አንድ እንግዳ ሰው ብቅ አለ። እሱም ሶቅራጥስ ነበር። እሺ፣ በሶፊስቶች እና በሶቅራጥስ መካከል የነበረው ልዩነት በጣም መሰረታዊ ነው። ሶፊስቶች ለእውቀታቸው ክፍያ ሲጠይቁ ሶቅራጥስ ግን እውነትን መፈለግ የሁሉም ሰው መብት ነው ብሎ ያምን ነበር። ሶፊስቶች እውነት አንጻራዊ ነው ሲሉ ሶቅራጥስ ደግሞ እንደ ፍትህ እና በጎነት ያሉ ቋሚ እውነቶች መኖር አለባቸው ብሎ ያምን ነበር። የሶፊስቶች ግብ ክርክርን ማሸነፍ ብቻ ሲሆን የሶቅራጥስ ግብ ግን በሰዎች አስተሳሰብ ውስጥ ያለን ተቃርኖ ማጋለጥ ነበር። ይህ አካሄዱ የዘመኑ የፍልስፍና አመፀኛ አድርጎቷል። ሶቅራጥስ ራሱን የሚገልጸው በዚህ መንገድ ነበር። ልክ እንደ ተናዳፊ ዝንብ የአቴንስን ሕሊና ነክሼ አነቃቃለው ይል ነበር። ተልኮ የከተማውን ዜጎች ምቹ ከሆነው አስተሳሰባቸው እንዲወቱ መገዳደር ነበር። ይሄ ዘዴው ደግሞ በጣም የሚገርም ነው። መልስ አይሰጥም በጭራሽ። ይልቁንስ የማያቋርጡ ጥያቄዎችን በመጠየቅ ሰዎች የራሳቸውን ሀሳብ እንዲያዋልዱ የሚያግዝ የአእምሮ አዋላጅ ነበር። ግን የሰዎችን አስተሳሰብ መገዳደር ብዙ ዋጋ ያስከፍላል። የአቴንስ ባለስልጣናት እንደ ስጋት ማይጀመሩት። በመጨረሻም በሦስት ከባድ ክሶስ ለፍርድ ቀረበ። የከተማዋን አማልክት ማልክት ትክዳለህ፣ አዲስ አማልክትን ታስተዋውቃለህ እና ከሁሉም በላይ ደግሞ የወጣቶችን ስነ ምግባር ታበላሻለፍ ተብሎ ተከሰሰ። ከተማዋ የእርሱን ተጽዕኖ በጣም ፍርታ ነበር። የፍርድ ሂደቱ መጨረሻ በጣም አሳዛኝ ነበር። ጥፋተኛ ከብሎ ተፈረደበት። ለማምለጥ እድል ተሰጥቶት ነበር ግን አልተቀበለም። ለህግና ለፍልስፍናው ታማኝ ሆኖ ቅጣቱን ለመቀበል ወሰነ። የመምህሩ ሞት፣ በተለይ ደግሞ የተገደለበት መንገድ በተወዳጅ ተማሪው ፕላቶ ላይ ትልቅ ጠባሳ ጥሎ አለፈ። እስኪ፣ አሁን ደግሞ የፕላቶ ፍልስፍና እንዴት ከዚሁ አሳዛኝ ክስተት እንደተወለደ እንመልከት። ለፕላቶ ይሄ ትልቅ የማንቂያ ደወል ነበር። በሰዎች ያልተመረመረ አስተያየት ብቻ የሚመራ ዓለም እንዴት ነው የዓለማችንን ጥበበኛ ሰው ሊገደል የቻለው ብሎ አሰበ። ስለዚህ ከፖለቲካ ህይወት ሙሉ በሙሉ ፊቱን አዙሮ ከፍ ያለና የማይለወጥ እውነት ፍለጋው ወጣ። እናም ለዚህ ችግር መፍትሄ ያመጣው በዘኛው የሀሳቦች ዓለም ወይም የፎርሞች ንድፈ ሀሳብ ነበር። እሱ እንዳለው ኦሪጂናሉ ዓለም የምናየውና የምንነካው ሳይሆን ፍጹም የሆኑ ሀሳቦች የሚገኙበት ሌላ ማይታይ ዓለም ነው። እዚህ ምድር ላይ የምናያቸውን ነገሮች በሙሉ የዚያ ፍጹም ዓለም ጥላዎች ብቻ ናቸው። ይህንን ውስብስብ ሀሳብ ለማስረዳት ፕላቶ አንድ በጣም ዝነኛ ታሪክ ይነገረናል። እስኪ በሀሳብ እንጓዝ። በዋሻ ውስጥ የታሰሩ እስረኞች አሉ። ሕይወታቸው ሙሉ የሚያዩት ከፊታቸው ያለውን ግድግዳ ብቻ ነው። ከኋላቸው ካለ እሳት የሚመጡት ጥላዎችን ብቻ ነው። እና ለነሱ እውነታው ያ ጥላ ነው። እናም የፈላስፋው ጉዞ ይጀምራል። መጀመሪያ ላይ እስረኛው ግድጓው ላይ የሚያየው ጥላ ብጫ ነው እውነት የመስለው ከዚያ ግን አንድ ቀን ተፈቶ ወደ ኋላ ሲዞር ጥላዎቹን የሚፈጥሩትን ውረተኛው እቃዎች ያያል ከዚያም ከዋሻው ወጥቶ ለመጀመሪያ ጊዜ የእውነት ብርሃን የሆነችውን ፀሐይ ሲያይ አይኑ ይጠፋበታል በመጨረሻም ግን ፀሐይ የእውነት ሁሉም ምንጭ መሆኗን ይረዳል ይህ ጉዞ ከድንቁርና ወደ እውቀት የሚደረግ ጉዞ ነው ስለዚህ የዋሻው ምሳሌ ዋናው መልእክት ግልጽ ነው። በዙሪያችን የምናየው ይህ ቁሳዊው ዓለም የእውነተኛው ፍጹም የሆነው የሐሳብ ዓለም ጥላ ብቻ ነው። እውነተኛ እውቀት የሚገኘው ከእነዚህ ጥላዎች ጀርባ ያለውን እውነት በመረዳት ነው። እሺ፣ ከፕላቶ አካደሚ ደግሞ ሌላ አንድ ታላቅ አእምሮ ወጣ። የፕላቶ ጎበስ ተማሪ የነበረው አርስቶትል አርስቶትል ግን የመምህሩን ሐሳብ በመገዳደር ፍልስፍናን ወደ ምድር መልሶታል። አርስቶትል ከመምህሩ በጣም ይለያል። እሱ የሐኪም ልጅ ስለነበር በተግባራዊ ምልከታ ላይ ያተኩር ነበር። ስለዚህ ከመምህሩ በተቃራኒ እውነትን የፈለገው በሌላ የሐሳብ ዓለም ውስጥ ሳይሆን እዚሁ በምናየው እና በምነከው ተጨባጭ ዓለም ውስጥ ነበር። እና ልዩነታቸው ይሄ ነው ፕላቶ እውነታ ያለው በሐሳብ አለም ነው ሲል አርስቶትል ደግሞ አይ እውነታ ያለው በምናየው ቁሳዊ ዓለም ውስጥ ነው ይላል ፕላቶ እውቀት የሚገኘው በአእምሮ በማመዛዘን ነው ሲል አርስቶትል ደግሞ በምልከታና በስሜት ህዋሳት ነው ይላል ታዲያ ለአርስቶትል የህይወት ትልቁ ግብ ምንድን ነው አንድ ቃል አለ ዩዳይሞኒያ ይሄ ቃል ደስታ ተብሎ ቢተረጎምም ትርጉሙ ከዛ የጠለቀ ነው። ጊዜያዊ ስሜት ሳይሆን ልክ አንድ ተክል ሙሉ በሙሉ አብቦ ፍሬ እንደሚሰጠው ሰውም ሙሉ አቅሙን ተጠቅሞ የተሟላ ህይወት ሲኖር የሚገኝበት ሁኔታ ነው። እሺ፣ ይህን የተሟላ ህይወት እንዴት ነው የምንኖረው? አርስቶትል ወርቃማው ሚዛን የሚል ሐሳብ አለው። በጎነት በሁለት ጽንፎች መካከል የሚገኝ ሚዛን ነው። ለምሳሌ ድፍረትን እንውሰድ። ድፍረት በፍርሃት እና በጭፍን መዘባረክ መካከል የሚገኝ ሚዛን ነው እንግዲህ አያችሁ አይደል ከሶቅራተስ ጥያቄዎች እስከ አርስቶቴል ምልከቶች ድረስ የምዕራባውያን አስተሳሰብ መሰረት የሆነውን ይህን የማይቋረጥ የሀሳብ ሰንሰለት ተመልከተናል እስኪ ጉዞአቸውን በአጭሩ ደግሞ ታይኩ እንዴት እንደተያያዘ ግልጽ ነው ሁሉም ነገር ከሶቅራተስ ተጀመረ እሱ መሰረታዊ ጥያቄዎችን በመጠየቅ የአቴንስን ምሁራን ከሰቀሰ። ተማሪው ፕላቶ ደክኖ ለመምህሩ ሞት ምላሽ ሲሰጥ መልሱን ከዚህ ዓለም ውጪ በማይለወጠው የሐሳብ ዓለም ፈለገ። በመጨረሻም የፕላቶ ተማሪ አርስቶትል ፍልስፍናን ወደ ምድር በመመለስ መልሱ ያለው በዙሪያችን ባለው ተፈጥሮአዊ ዓለም ውስጥ ነው አለ። ይህም በምልከታና በተግባር የሚገኝ ነው። እና ከሁለት ሺህ አራት መቶ ዓመታት በኋላ ያ የሶቅራጥስ መጀመሪያ ጥያቄ ዛሬም እዚህ አለ። እናም እያንዳንዳችን ራሳችንን ልንጠይቅ የሚገባን ጥያቄ ነው። ሕይወታችንን እየመረመርን ነው የምንኖረው?